ኪልቅያ በምትባል ሀገር ሃይማኖቱ የጸና አስተራኒቆስ የሚባል አንድ ታላቅ መኮንን ነበር። የሚስቱም ስም አፎምያ ይሰኛል። ሁለቱም እግዚአብሔርን የሚፈሩ ሊቀ መላእክት ቅዱስ ሚካኤልንም በፍጹም ልቦናቸው የሚወዱ ነበሩም። በየወሩ በቅዱስ ሚካኤል ስም ከገንዘባቸው እየከፈሉ ለነዳያን ይመጸውቱ ነበር የበዓሉንም መታሰቢያ ያደርጉ ነበር። ከጊዜ በኋላ ባሏ አስተራኒቆስ ታመመ። በዚህም ጊዜ ሚስቷ አፎምያ እያዘነችና እያለቀሰች እንዲህ አለችው፣ ጌታዬ ሆይ የምነግርህ ነገር ስላለኝ በጥሞና ሰማኝ። ይኸውም ሴት ባሏ በሞተ ጊዜ ቤተፈት እንደምትሆንና የዕለት ምግቧንም ለማግኘት ልዩ ልዩ አይነት ፈተና እንደሚደርስባት ታውቃለህ። እንግዲህ አንተ ከዚህ ዓለም በሞት ተለይተህ ብቻዬን በምቀርበት ጊዜ ከሐዘኔ የሚያረጋጋኝ አባት፣ እናት ወይም ተስፋ የሚሆነኝና የሚያጽናናኝ ልጅ የለኝም። ስለዚህ አሁን አንተ በይወሳለህ በመዓልትና በሌሊት ከሰይጣን ጠብ እንዲያድነኝ በስዕል ቤት አስቀምጬ እማጸንበት ዘንድ የሊቀ መልአክ ቅዱስ ሚካኤልን ስዕል ከእንጨት ታስቀርጽልኝ ዘንድ እጠይቅሃለሁ አለችው። አስተራኒቆስም ወደ እንጨት ጠራቢ መልእክተኛ ልኮ ብላቴኖቹን የብርና የወርቅ አንጥረኛ ጥሩልኝ ብሎ አንጥረኛው ከመጣ በኋላም ከወይራ እንጨት በሊቀ መልአክ ቅዱስ ሚካኤል አምሳል ስዕል ቅረጽልኝ አለው። አንጥረኛውም በሊቀ መልአክ ቅዱስ ሚካኤል አምሳል ከወርቅና ከብር የተሠራ ስዕል ሠርቶ ለአስተራኒቆስ ሰጠው እርሱም ለሚስቷ አፎምያ ሰጣት እርሷም በስዕል ቤቷ ሰቅላ በክብር አስቀመጠችው ባሏ ሞቶ ነፍሱ ወደ ሰማይ ካረገች በኋላም አፎምያ በፍጹም ልቦናዋ የእግዚአብሔር ተገዥ ሆነች በመዓልትና በሌሊትም በሊቀ መልአክ ቅዱስ ሚካኤል ስል ፊት እየሰገደች ሊቀ መልአክ ቅዱስ ሚካኤል ሆይ፣ ጠብቀኝ ሁልጊዜም ከኔ አትለየኝ ይምረኝም ዘንድ ወደ እግዚአብሔር ጸልልኝ እያለች ትጸል ጀመር። በጎ ሥራዋን ከዕለት ወደ ዕለት ከፍ እያለ ሄደም። ለነዳያንና ለችግረኞች ምጽዋት መስጠትንም አዘወተረች። ይህን በጎ ሥራዋን የተመለከተ ሰይጣን በምቀኝነት ተነሳሳባት። በብዙ ቁጣም በሴት ባልቴቶችና በሕፃናት በተመሰሉ ብዙ ሰራዊተ ሰይጣን ታጅቦ ወደ እርሷ መጥቶ በቤቷ አጥር ደጃፍ ተቀምጠም የምትራዳትን ሴት እባክሽ አፎምያን ጥርልኝ አላት። ገረዲቱም አፎምያ ካለችበት ሄዳ ብዙ ሕፃናትን ያስከተሉ የሴት ባልቴቶች ከሁለተኛው በር ተቀምጠዋል አለቻት። ከዚህም በኋላ አፎምያ እየተጠራጠረች ወጥታ የሊቀ መልአክ ቅዱስ ሚካኤል ስል ወዳለበት ቤቷ ይገባ ዘንድ ጋበዘችው። እንዲሁም በበሩ አጠገብ የተቀመጡትን አረጋውያን ሴቶች እናቶቼ ሆይ በረከታችሁ ይደርሰኝ ዘንድ ኑ ከቤት ግቡና ጸልዩልኝ፣ የሊቀ መልአክ ቅዱስ ሚካኤልንም ስል ተሳለሙ። ጌታ የአስተራኒቆስ ከመሞቱ አስቀድሞ ለእርሱ አደራ ሰጥቶኛልና አለቻቸው ጌታዬ ከሞተ ወዲህ ግን ልጅም ቢሆን ወንድ ከቤት ገብቶ አያቅም። ከመካከላችሁ ወንድ ቢኖር ከቤት እንዳትገቡ በእግዚአብሔር ስም አምላችኋለሁ፣ አለቻቸው። በመበለት ተመስሎ የመጣ ዲያብሎስም ወደ ቤት እንገባ ዘንድ ባንቺም የጸሎት ቤት ተገኝተን ልንጸልይ አይገባንም ከመምጣታችን አስቀድሞ ስለ አንቺም ጸልየናለና አላት። ነገር ግን እኔ የምነግርሽን የምትሰሚ ከሆነም ይህ ሁሉ ጾምና ጸሎትሽ ምን ይጠቅምሻል? በጾምና በጸሎትሽ ብዛት የተነሣ ካለ ዕድሜሽ ትሞቻለሽ። ለስንቱሽ ችግረኛና ድሃ ገንዘብሽን ትበትኛለሽ። ይህም አድራጎት ከመሞትሽ በፊት ከድህነት ላይ ስለሚጥልሽ የሚቀብርሽ እንኳን አታገኝም። ባሌ ከሞተ ወዲህ ወንድ ከቤቴ ገብቶ አያውቅም ትያለሽ። ነገር ግን መጽሐፍ እንደ ተናገረው ባል የሌላት ሴት ሁላ በቤቷ በረከት የለም፣ በሕይወትም የመኖር ተስፋ የምነምን ነው አላት። ዳግመኛም የምነግርሽን አድምጪም። አስቀድሞ እግዚአብሔር አዳምንና ሔዋንን ወንድና ሴት አድርጎ ፈጠራቸው። ዛሬም ይህንን ልነግርሽ የመጣሁት የአንቺ ፍቅር አገብሮብኝ አይደለም እህቴ ሆይ አንቺ ከዚያ ዓለም በሞት በተለየሽ ጊዜ የሚቀብርሽና ገንዘብሽን የሚወርስ፣ ስምሽን የሚያስጠራና ተዝካርሽን የሚያደርግ ልጅ ሳይኖርሽ እንዴት ለመኖር ትችያለሽ? እነሆ አኖሬዎስ የተባለ ሰው ጠላቶቹ መንግሥቱን ሊቀሙት በተነሱበት ጊዜም በዚያው ዘመን ሚስቱ ስለ መሞቱ አውቃለሁ። ዛሬም እነሆ እሱ ሚስት ሊያደርግሽ ይፈልጋል አፎምያ ሆይ፣ እሱም ብታገቢ መልካም ነው። ብዙ የወርቅና የብር ጥሎሽ ጥሎ አንቺን እንዲያገባም ከእርሱም ጋር በመንግስቱ ሁሉ ንግሥት ሆነሽ እንድትኖሪ ወደ አንቺ ልኮኛልና አላት። አፎምያም ለዲያብሎስ አባቴ ሆይ፣ የጫንካዋ ስኬማ መልካም ነበር፣ አነጋገር ግን ክፉ ነው፣ መልካምም አይደለም። አትጹሙ፣ አትጸልዩ ለነዳያን ለምስኪናን ምስኪናን ምጽዋት አትስጡ አባትና እናት የሌላቸው ዳደግ ልጆችን አትርዱ ብሎ የተናገረውስ መጽሐፍ የትኛው ነው ሁለተኛስ ባል ታግቢ እያልክ የምትመክረኝ ሴት ባሏ ከሞተ በኋላ ሌላ ባል እንድታገባ ወንድም ሚስቱ ከሞተሽ በኋላ ሌላይቱን እንዲያገባ አንተ የሠራኸው ነው ወይስ ከመጽሐፍ ያገኘኸው ከቶ በዚህ ሁሉ ነገር ልታስተኝ ትሻለህንም? እኛስ ነብዩ ዮናስ ታላቂቱ ሀገር ነነዌ እስከ ሦስት ቀን ትጠፋለች ሲል እግዚአብሔር አዟል ብሎ እንዳስተማራቸው ሰምተናል። የነነዌም ንጉስ ይህን ሰምቶም ህዝቡን ንሳ እንዲገቡ ጾም እንዲጾሙ ጸሎት እንዲያደርጉም ምህላ እንዲይዙ ባዘዘ ጊዜ ህዝቡ እንደ ትእዛዙ ስለፈጸሙ እግዚአብሔር ህዝቡን ይቅር አለም። ነነዌም ከጥፋት ዳነች። ሐዋርያው ቅዱስ ጳውሎስም በየጊዜው ንስሐ ግቡ፣ ጹሙ፣ ጸልዩ እያል አስተምሮናል። ጌታችን አምላካችን ኢየሱስ ክርስቶስ አንድ ባለጸጋ መጥቶ መምህር ሆይ ምን ሰርቼ መንግሥተ ሰማያትን ሊወርስ ችላለሁ ብሎ ጠየቀው። ጌታ ሂደ ያለን ሀብት ሽጥና ለድሃ ስጥ፣ ይህንንም ካደረክ በኋላ ተከተለኝ እንዳለው በቅዱስ ወንጌል ተናግሯል። እንዴት አንተ ሌላ ባል አግቢ ብለህ ትመክረኛለህ? እኔ ግን የማውቀውን ልንገርህ፤ እርግብ ባሏ ከሞተ በኋላ ከሌሎች አዕዋፍ ጋር አትገናኝም። በጥፍሯ ምላሷን ትሰነጥቃለች። ሌላ ወፍ ሊቀርባት ቢፈልግስ እንኳ በታላቅ ጩኸት ጓደኞቿን ጠርታ ሁሉም ተራርተው ይገሉት የለምንም ስለ ምን አንተ ሁለት ባላግቢ ትለኛለ። ይህ ሥራ የአረማውያን እንጂ የክርስቲያን ሕግ አይደለም። አንተ ርኩስ ጠላቶቹ መንግሥቱን ለቀማት፣ ሀገሩን ለመውረር፣ እርሱንም ሊገሉት የተነሱበትን አኖሬዎስን ወስን እኔ አስቀድም ያውቀዋለሁ። አሁንም የሊቀ መልአክ ቅዱስ ሚካኤልን ስዕል ትሳለም ዘንድ አመጣልሃለሁ ብላ ወደ ስዕል ቤት ፈጥና ገባች። የቅዱስ ሚካኤልን ስዕልም አውጥታ አሳየችው። ሰይጣንም የቅዱስ ሚካኤልን ስዕል ባየ ጊዜ እንደ አሞራ ክንፍ አውጥቶ ከሠራዊቱ ጋር በረረም። ነገር ግን መለስ ብሎ አፎምያ ሆይ፣ አስትሽ ዘንድ መጥቼ ነበር፣ አንቺ ግን ድል ነሳሽኝ። ከወጥመድ የማመለጥሽ ቢሆንም በቤትሽ ውስጥ ባለው በወርቅና በብር የተለበጠ በቅዱስ ሚካኤል የእንጨት ስዕል አትመኪም። በዓሉ የሚከበርበት እስከ ሰኔ ዐሥራ ሁለት ቀን ድረስ አንዳች ነገር በላይሽ ላይ የማመጣ መሆኔን እንድታውቂው ሲል አስፈራራት። በዚያን ጊዜም በእግዚአብሔር ዙፋን ፊት ለመስገድና እንዲሁም ለሰው ልጅና ስለ ወንዞች ውሃ ይቅርታን ይለምን ዘንድ ወዳጅሽ ቅዱስ ሚካኤል ስለምሄድ ወደ አንቺ ሊመጣ አይችልም። በዚህን ጊዜም በቤትሽ ውስጥ ያለውን ስዕል እንደ ትቢያ ያደቀዋለሁ። እስኪ ቅዱስ ሚካኤል የሚያደርገኝና ያለው አላት። አፎምያም ተመልሰ ብትመጣም በሊቀ መላእክት ቅዱስ ሚካኤል የጸሎት ኃይል አፍረህ ትመለሳለህ ብላም በጌታችን በኢየሱስ ክርስቶስ ትምህርት ተመስቀል አምሳል ባራቱ ማዕዘን ማተበችበት። በዚያን ጊዜም ዲያብሎስ እፍረቱን ተከናንቦ ሄደም። እሷም በጾምና በምጽዋት በጸሎትም በጎ ሥራዋን እያበዛች ሄደች። ከዚህም በኋላ ያ ሰይጣን አሥረኛ ወር በሆነ ወርሐ ሰኔ የአሥራ ሁለት ቀን የቅዱስ ሚካኤል በዓሉ በሚከበርበት ዕለት በመላእክት አምሳል አክሊል አድርጎ በእጁ ትእምርተ መስቀል የሌለበት የወርቅ ዘንግ ይዞ በሌሊት ወደ እርሷ መጣም። ከዚያም ወደ ቤት ገብቶ፣ አፎምያ ሆይ ሰላም ላንቺ ይሁን። እንዴት አለሽ? ዕጣንሽ፣ ጸሎትሽ፣ በጎ ምግባርሽ ሁሉ ወደ ሰማይ አድርጎም ከእግዚአብሔር ዙፋን ፊት ቀርበዋል። ፈጣሪሽም ከመላእክቱ ሁሉ ጋር እጅግ ተደስቷል። ከዚህም የተነሣ ስለ በጎ ሥራሽ ባለ ዘመንሽ ሁሉ ጠብቅሽ ዘንድ ወደ አንቺ ልኮኛል አላት። አፎምያም አንተ ማነህ? ስምስ ማን ይባላል አለችው። እሱም እኔ ሊቀ መላእክት ሚካኤል ነኝ። ባለፈው ጊዜ የቅዱስ ሚካኤል በዓሉ በሚከበርበት ዕለት በሰኔ ዐሥራ ሁለት ቀን ለሰውና ለእንስሳት ሁሉም በእግዚአብሔር ዘንድ ምሕረትን ለመለመን ስለምሄድ ወደ አንቺ አይመጣም ሲል ዲያብሎስ ሲናገርሽ ሰምቼ ነበርና እንዳይበረታታብሽ ስለ አንቺ ከሰማይ ወረድኩ። አሁንም ለእኔ ልትሰግጂ ይገባሻል። ሰማያውያን መላእክት ወገኖቼን በሰማይ ትቼ አንቺን ለማዳን ወደ አንቺ መጥቻለሁና አላት። አፎምያም አንተ ቅዱስ ሚካኤል ከሆንክ ከቤቴ ውስጥ እንዳለው እንደ ቅዱስ ሚካኤል ስዕል በዘንግ ጫፍ ላይ ትምህርተ መስቀል ለምን የለም አለችው? ዲያብሎስም እንደዚህስ አይደለም፣ በቤት ውስጥ ያለ ስዕል በሚያመሰግኑበት ጊዜ ምልክት እንዲሆን ይደረጋል። በእኛ መላእክት ዘንድ ግን እንዲህ አይደለም አላት። ዳግመኛም አፎምያ ምድራዊ ንጉሥ ማዘዣ ጽፎ በሚያስተላልፍበት ጊዜ ማኅተም ሳያተምበት ቢልከው የሚያምነው ወይም የሚቀበለው የለም። መላእክት ከሰማይ በወረዱ ጊዜም በትረ መስቀል ያልያዘውን መልአክ ነው ብለው አያምኑትም፣ ይንቁታል እንጂ አለችው። ይልቁንስ መልአክ ከሆን ትሳለመው ዘንድ የቅዱስ ሚካኤልን ሰላምታ አለችው። በዚህን ጊዜ ዲያብሎስ ፊቱ ተለወጠም። በጨለማ የተሸፈነ ተራራን አከለም። ዐይኖቹም እንደ እሳት ቀሉ። አፉም ጨለማን እንደ ተመላ ታላቅ ጉድጓድ መሰለም። ከአፉም ሽታው እጅግ የከፋ ጭስ ይወጣ ነበር። አንቺ አፎምያ እንዴት ይህን ፈተና ታመጭብኛለሽ? ከእንግዲህስ ከአንቺ ጋር ሞታለው እንጂ አልተውሽም ብሎ ይገድላት ዘንድ ዘሏን። በዚህ ጊዜም በታላቅ ቃል ወደ ቅዱስ ሚካኤል እንዲህ ስትል ጮኸች። አቤቱ ሊቀ መላእክ ቅዱስ ሚካኤል ሆይ ፈጥነ ድረስና ከእኔና ከአዳም ልጆች ሁሉ ጠላት አድነኝ አለችው። ሊቀ መላእክ ቅዱስ ሚካኤልም ያድናዘን በታላቅ ብርሃን ከሰማይ አወረደም። ብርሃኑም በቤቱ ሁሉ መላም። ዲያብሎስንም በያዘው በትረ መስቀል በመታው ጊዜ በመሬት ላይ ተዘረጋም። ዲያብሎስም ቅዱስ ሚካኤልን እግዚአብሔር የሰጠኝ ዘመኔ ሳይፈጸም እንዳታጠፋኝ በእግዚአብሔር ስም አምልሃለሁ አለው። ከዛሬ ጀምሮ ስምህ ከሚጠራበት ስዕልህ ካለበት ቦታ ሁሉ አልደርስም። ሊቀ መላእክት ቅዱስ ሚካኤል ሆይ ቀድሞም ከሰማይ ያወረድከኝ ከክብር ያዋረድከኝ አንተነ አሁን የሚቅር ታደርግልኝ እያለ ለመነው። በዚያኑ ጊዜ ቅዱስ ሚካኤል ዲያብሎስን አዋርዶ ለቀቀው። አፎምያንም ንድ ክብርት የእግዚአብሔር ታማኝ አገልጋዩ አፎምያ ሆይ ጸሎትሽ፣ ምጽዋትሽ፣ በጎ ሥራሽ ሁሉ ወደ ሰማይ አድርጓል። ከእግዚአብሔርም ዙፋን ፊት ቀርቧል። አሁንም ሄደሽ ከቤተ ክርስቲያን ገብተሽ ጸሎት አድርሺ በዛሬው ቀን ነፍስሽ ከሥጋሽ ትለያለችና ብሎ ነገራት። መላእክትም ሁሉ ወደ አንቺ መጥተው ነፍስሽን ወደ መንግሥተ ሰማያት ያሳርጋሉ ከባልሽ ካስተራኒቆስ ነፍስ ጋራም ለዘላለም በዚያ አርፋ ትኖራለች፣ አላት። ከዚህም በኋላ አፎምያ አያየችም፣ ሊቀ መላእክ ቅዱስ ሚካኤል ወደ ሰማይ አድረግም። እርሷም ንጹሕ ንጹሕ ልብስ ለብሳ ወደ ቤተ ክርስቲያን ሄዳም የክርስቶስን ቅዱስ ሥጋና ክቡር ደም ተቀበለች። ከዚያም ከጳጳሱ ዘንድ ቀረበችና «አባቴ ሆይ በዛሬው ቀን ወደ ቤቴ መጥተ ቤቴም ባርክልኝ፣ ቀሳውስትና ዲያቆናትንም መዘምራኑንም ማስከትለና ስለ እኔም ጸልዩልኝ አለችው። ብላቴኖቿንም ያለኝን ገንዘብ ሁሉ አቅርቡልኝና ነዳያንንና በመንገድ ያገኛችሁትንም ሁሉ ጥሩልኝ አለቻቸው። ጳጳሱና ቀሳውስቱ ዲያቆናችውም ሌሎች የቤተ ክርስቲያን አገልጋዮችም ሁሉ መጥተው በቤቷ ከተሰበሰቡ በኋላ ያላትን ገንዘብ በጳጳሱ እጅ ለነዳያን መጸወተች። በሰላምም ወደየቤታቸው ይገቡ ዘንድ አሰናበተቻቸው። ጳጳሱንና ካህናቱን ወደ አዳራሽ አስገባቻቸው። ጳጳሱን በወርቅ ወንበር አስቀመጠችው። ካህናቱንም በጳጳሱ ግራና ቀኝ በብር ወንበር አስቀመጠቻቸው። ለጳጳሱ ስለ ክብሩ ከእግሩ በታች የአበባ ምንጣፍ አስነጠፈችለት። ከዚህም በኋላ በማካከላቸው ቆማ እጇን ወደ ሰማይ በመዘርጋት መምህሯ እንዳስተማራት በሀገሯ ቋንቋ ወደ እግዚአብሔር ትጸልይ ጀመር። ጳጳሱንም አባቴ ሆይ የንሳ ጸሎት ስጠኝ ብላ ልብሷንም በመሬት ላይ አንጥፋ ተንበረከከች። ጳጳሱን ገንዘቤን ሁሉ በአንተ አማካኝነት ለእኔና ለባሌ ለአስተራኒቆስ ለስማችን መታሰቢያ ይሆን ዘንድ ለነዳያን መጽውትልኝ አለችው። በዚህን ጊዜም የቅዱስ ሚካኤልን ስዕል አምጣልኝ ብላ ሲያመጣላት ተሳለመች። በፊቷ ላይ እንዳስቀመጠችው ያ ስዕል ከፊቷ ላይ ተነስቶ እንደ ንስር በረረም በሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያን በቤተ መቅደሱ መሃል ያለ መስቀያ ተሰቀለም። ከዚያ በኋላም ይስል ለምልሞ መልካም ፍሬ አፍርቶ ስለተገኘም በዚያ ሀገር ታላቅ ደስታ ሆነም። በሀገሩም ያሉ ድውያን፣ ህሙማን፣ እርኩሳን አጋንንት ያደረባቸው ቅጠሉን ቆርጠው እስከ ዛሬ ድረስ ከደውያቸው ይፈወሱበታል። በዚያም ሀገር በሊቀ መላእክት ቅዱስ ሚካኤል ስም ብዙ ታላላቅ ተአምራት ተደርገዋል። እንደዚሁ የሊቀ መልአክ ቅዱስ ሚካኤል በረከት የንድ ክብርት አፎምያ ጸሎት ከሁላችን ጋር ይሁን ለዘላለሙ አሜን።